የበራን ጀግና ልንዘክር የሻም ምድርን ረገጠን። የጀግንነት ገድሉን ከመተረካችን በፊት ዘመናትን ወደ ኋላ መለስ ስንበል የሻምን ከተማ ለደቂቃዎች ለቀን ወደ ኪናናዋ ሚስር በሐሳብ እንክነፍ። ግብጽን ማቅናት የሚል መጠሪያ ስያሜ የተሰጠው ዘመቻ በናፖሊዮን መሪነት ወታደሩን ይዞ ወደ እስከንደርያ ባህር ዳርቻ ይገሰግስ ይዟል። ኑ ተከተሉ። አረመናዊው ግፋቸውን እናውሳ። በሙስሊሞች ላይ ያደረሱትን ጥፋት እንዘክር። መስጂዶችን ምን እንዳደረጉ እንተርክ። ናፖሊዮን የአላህ መልእክተኛን እንደሚወድና በእስልምና በእጅጉ መማረኩን የሚገልጽ ደብዳቤ ወደ አልአዝሃር መሻይኾች ሰደደ። ወደ ግብጽ ከመምጣቱ በፊት የሮማን ሊቀነ ጳጳሳት ከስልጣን እንዳወረደ ጠቅሶ ጻፈ። ነገር ግን ይህ ብልሃቱ የግብፅን ህዝብ አልሸወደውም። የመጀመሪያው የካይሮ አብዮት ተቀጣጠለ። የባህልና የስልጣኔ ፈርጦችንን የሚሉት ፈረንሳዮች ማንነታቸው ተጋለጠ። በልባቸው ውስጥ ያጨቁትን የመስቀለኝነት መንፈስ ከጦራቸው ጋር ሸክፈው አዝሐርን ወረሩ። በሞክታም ተራራ ላይ መድፎችን ተከሉ። የግብጽን ሰፈሮች እየተኮሱ አፈራረሱ። የአላህን ቤተ መስጅዶችን አወደሙ። በአንድ ቀን ከሁለት ሺህ በላይ ምርጥ ምርጥ የአል አዝሃር ምሁራን ተገደሉ። መሻይኾችንና ዱዓቶችን አረዱ። የመስቀላውያን ጦር መሪ ስነ ምግባር የጎደለው የሙስሊሞች ጥላቻ የተጠናወተው ነበርና ከውድመት የተረፉትን መስጅዶች የመስቀል ወታደሮቹን ለማዝናናት ወደ ጭፈራ ቤትነት ቀይሯቸው፣ ሙስሊም ልጃገረዶችን በአባቶቻቸው ፊት መስጂድ ውስጥ ደፈሯቸው። ህፃናትን በእናቶቻቸው ፊት ገደሉ። ከተማዋ ሰሚ ባጣ የኡኡታ ጩኸት ተሞላች። እስልምና ግብጽ ውስጥ አከተመ ተባለ። ሙስሊሞች ከባድ የመስቀል ጦርነት እየገጠማቸው መሆኑን ተገነዘቡ። የአልአዝሃር ደረሶች

ሰሊም በታወጀው ጂሃድ ለመካፈል ከየአቅጣጫው ሙስሊሞች ወደ ካይሮ ገሰገሱ። አዝሃር ዩኒቨርሲቲ ወደ ጦር ካምፕነት ተቀየረ። የፈረንሳይ መስቀለኞች መስጅዶችን ከነ ጫማቸው እየረጋገጡ መጠጥ እየተጎነጩ ሲያረክሱ የተመለከተው የዛሬው ባለታሪካችን የሃያ ሁለት ዓመቱ ወጣት ወንድሞቹን ሊረዳ ከኩርዱ ተነስቶ የመጣው ጀግና ስኬታማ ኦፕሬሽንን ለማከናወን አቀደ። አቅዶም አልቀረ፣ ብቻውን ወደ ፈረንሳይ ካምፕ ዘልቆ የጦር አዛዡን ለማጥቃት አሳቻ ሰዓትም ይጠባበቅ ጀመር። በርግጥም ተሳካለት፣ የጦር መሪያቸውን በመግደል ፈረንሳዮችን አስደነገጠ። እርሱ ግን በጠላት እጅ ተማርኮ ዘብጥያ ወረደ። ምን እንዳደረጉት ጆሯችሁን ቀስራችሁ አድምጡኝ። ስለ ኢስላም የከፈለውን መስዋዕትነት ቀልባችሁ ከፍታችሁ ስሙኝ። አጥንቱ እስኪታይ በእሳት ለበለቡት። ከሱ ጋር ተባብሯል ያሏቸውን ሶስት የፍልስጤም ተወላጆችን ፊት ለፊቱ አካተሏቸው። ሱለይማን አል ሐለቢን ግን ሹላማ ብረት አግለው በጀርባው በኩል እያስገቡ አንጀቱን ቀጥሎም የሆድ እቃውን እየጎለጎሉ አወጡለት። ሹሉን ብረት በመቀመጫው በኩል እየሰቀሰቁ አሰቃዩት። የብልቱን ፍሬ ቆርጠው ገደሉት። አዎ ገድለው ለብዙ ቀናት ዛፍ ላይ አንጠለጠሉት፣ አጸደገላው በወፍና አሞራዎች እንዲበላ። በዚህም አረኩም፣ የራስ ቅሉን ከአንገቱ ቆርጠው ፓሪስ ሚውዚየ ዲ ሎም በሚሰኘው ሚውዚየም ውስጥ አስቀምጡት። ከስሩም በፈረንሳይኛ ክሪሚናል የሚል ጽሑፍን አሰፈሩ። ወንጀለኛ ነፍሰ ገዳይ እንደማለት ነው። የዚህ ሙጃሂድ የራስ ቅል በሚውዚየማቸው ውስጥ እስከ አሁንም ድረስ ይገኛል፣ ይጎበኛል። ፈረንሳይ እንደሚሉት ነፍሰ ገዳይ አልነበረም። እሱ ለኢስላም ካበሩ ምርጥ የኢስላም ጀግኖች እንደ አበባ የፈካውን የልጅነት ዕድሜውን በአላህ መንገድ የሰዋ ድንቅ ጀግና ነው። የሰብአዊ መብት ተሟጋቾች የአላህን ቃል እየቀደዱ የፈጸሙትን ግፍ በመበቀል ገሎ በክብር የሞተ ለበደላቸው ተስማሚ የሚሆን ቅጣት የፈጸመ ወጣት። የኩርዱ ሙጃሂድ የሱለይማን አልሐለቢ የራስ ቅል በልባቸው ውስጥ ጥላቻ ያረገዙት ፈረንሳዮች ጠዋትና ማታ አሁንም ድረስ ያስጎበኙታል። ይህ የመስቀለኞች አረመናያዊ ግፍ ነው። አላህ ይቀበለው፣ ከሸሄዶች ከእውነተኞችና ከደጋግ ባሪዎቹን ትርታ ያሰልፈው። ዛሬ በዱንያም ሆነ ነገ በአኼራ አጠቃላይ የሁለቱን ዓለም ስኬት የምንፈልግ ከሆነ እኔም ሆንኩ አንተ ወይም አንቺ የእስልምናን ጉዳይ ቀለል አድርገን እንዳንመለከት እመክራለሁ። በዲን ላይም ጥናት ይኖረን ዘንድ እማጠናለሁ። ብንጠና የምንጠቀመው እኛው ነን። ብንንሸራተትም ተጎጂዎቹ ራሳችንን። ደግሞም ልብ እንበል። ትራስ ተንተርሶ ጀነት አይታሰብም። ከውድ ነገርም በቀላሉ አይደረስም። ዓላማችን መንፈሳዊነትን በሚያስቱ ከኢማንም በሚያዘናጉ በርካታ ነገሮች ተሞልታለች ጀነት ዙሪያዋ አስደሳች ባልሆኑ ነገሮች ታጥራለች መንገዷ ልፋትን ይጠይቃል ውጣ ውረዱ ብዙ ፈተናና መሰናክሉን ከባድ ነው ዛሬን ካላለቀሱ የነገ ሳቅ አይታሰብም መከራ ችግሮችን የመቋቋም ፈተና መሰናክሎችን የማለፍ

በዚያችም ተስፋ ቃል ትደረግላችሁ በነበራችሁት ገነት ተበሰሩ በማለት በነሱ ላይ መላእክት ይወርዳሉ። እኛ በቅርቢቱም ሕይወት በመጨረሻይቱም ረዳቶቻችሁ ነን። ለናንተም በርሷ ውስጥ ነፍሶቻችሁ የሚሹት ሁሉ አላችሁ። ለእናንተም በርሷ ውስጥ የምትፈልጉት ሁሉ አላችሁ መሐሪ

ከረመዳን ውጭ አናቋርጥ። ዛሬ ጀምረን ነገ አንሰላች። ሰዎች በብርታታችንና ጽናታችን እስኪያውቁን ድረስም ለአኺራችን እንልፋ። መልካም ነገር ብናቋርጥ እንኳን አስታውሰን ተመልሰን ወደ መስመሩ እንምጣ። የሰው ልጅ ወጥ በሆነ ባህሪ የማይረጋ ቅጠቢስ መሆኑን ያወቁት ታላቁ ነቢዩ አለይሂ ሰላቱ ወሰላም በርካታ ዱዓዎችን አስተምረውናል። ከዚህም ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ የሚለው ዋነኛው ነው። ትርጉሙም ቀልብን የምትገለባብጥ የሆንክ ጌታ ሆይ ቀልቤን በዲንህ ላይ አጽናለኝ ማለት ነው። በጽናት አቻ የማይገኝላቸው ታላቁ ነቢይ ሙሐመድ ዓለይህ ሰላት ወሰላም ይህንን ዱዓ በተደጋጋሚ ያደርጉ ነበር።

የተጠጋን ከሆነ ደግሞ ይበልጥ እንቅረብ። ትንሽ ትልቁን፣ ብዙ ጥቂቱን ቀልቁም ነገሩን የሚጽፉ ከመጻፍም የማይደክሙና የማይሰለቹ ጸሐፊ መላእክቶች አሉብን። ካጠፋን ቶሎ እንተውበት። ክፋት በመልካምነት እናስተካክል። ትክክለኛ እስቲቃማ ይኑረን። ወረት የሚባለው ባህሪ እናስወግድ። ዒባዳችን የመጣል የማንሳት የፋሽን አይነት እንዳይሆን። ደግሞም ወንድሜ አደራህን እህቴ አደራሽን እንደ እገሌ እንዳትሆን። የለይል ወይም የሌሊት ሰላት ይሰግድ ነበር ተወው። ሰኞና ሐሙስ ይጾም ነበር አቋረጠ። ይህ ነቢያችን ዓለይሂ ሰላቱ ወሰላም ለአንድ ሰሓባቸው የመከሩት ነው። ወዳጄ ሆይ እስቲቃማ